ምንድን ነህ አንተ አንተ ራስህ ምንድን ነው ማነትን ተቃለህ መጀመሪያ እናንተ ራሱ ምንድን ናችሁ እ ቢስሚላህ አልሐምዱሊላህ አሰላቱ ወሰላም አላ ረሱልላህ ወአሊሂ ወሳህቢህ ወመንዋላ የተከበራችሁ ወንድሞችና እህቶች አሰላሙ አለይኩም ወረህመቱላሂ ወበረካቱ የጌታችን ያለ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ዛሬም ለእናንተ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ይዤላችሁ ብቅ ብያለሁ። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ሆኖ ከዛ ደግሞ በምንለቃቸው ቪዲዮዎች ላይ አስተያየት፣ ጥቆማ ካላችሁ ኮሜንት ስር በጨዋደም በወንድማዊነት መንፈስ ማስቀመጥ ትችላላችሁ። እስቲ ዛሬ አንዳንድ ቪዲዮዎችን ቪዲዮዎችን እያየን እነዛ ቪዲዮዎች ላይ የተወሰነ ሪያክት የምናደርግ ይሆናል። የፊራውን ዘር ሰላም አለይኩም እያለ ነው። የፊራውን ዘር ከሆነ ደግሞ ለምንድን ነው ሰላም አለይኩም የምትሉት? እንግዲህ የሱፍያ የአህባሽ ጫጩቶች ማለት እነዚህ ናቸው። እሺ እንቀጥል። አንተ አንተ ራስህ ምንድን ነው ማነትን ተቃለህ መጀመሪያ እሺ ምንድን ነው ብለኛ ነው፣ እኔ መልሰት፣ እስኪ እናንተ ራሱ ምንድን ናችሁ? እስቲ ነገሩ ነው። አንድ ሰው ሰላም አለይኩም ብሎ እያወራ ከዛ አንተ ምንድን ነው ሙስሊም ነው ወይስ ሊያከፍረው ነው? እንግዲህ ተክፊርነት ከትልቅ እስከ ትንሽ፣ ከዑመር ኮምቦልቻ እስከ ትንንሽ ጫጩቶች፣ ከና አቡበክር ምናምን የዶክተ ይሄ የጫድ ዶክተር እስከ ትንንሽ ልጆች ጭምር የተክፊርነትን ይሄ የሐዋሪጅን አስተሳሰብ በአደባባይ የሚያንጸባርቁ ናቸው። አሁን እንደተመለከታችሁት ማለት ነው። እሺ፣ እኛ ግን ምንድን ነን? ሙስሊም ነን። መንሃጃችን ደግሞ የሰለፊያ መንሃጅ ነው። እሺ፣ እንቀጥል። ምንድን ነህ ብለህ እኛን መልሰህ እስኪ። እሺ እኔ ሙስሊም ነህ እንዴ? እሺ አንተ ሙስሊም ነህ? ወሃቢያ ማለት ያው ወሃቢያ ማለት በጥቅሉ የአብዱል ወሃብ ተከታይ መሆኑ ይታወቃል። ለምን ብለህ ማስረጃ ከፍተህ አሳየን። እንግዲህ በጣም ነው የሚያሳዝነው። ሙስሊም ነህ እንዴ ይላል። ሰላም አለይኩም ብሎ ገብቶ ከዛ በኋላ ሙስሊም ነው። አንተ ደደብ ነህ፣ ብራዝ። ለዚህ በቃል አጠቃቀሚ ይቅርታ፣ ከበጎች ከግመሎች ጋር ምናምን ነገር አንድ ላይ መታሰር ያለበት ሰው ነህ። ገዝት ላይ የገባው ልጅ ማለት ነው። እኔ ሰው ስልክ ስላለው ዋይፋይ ፍሪ ስላለው ብቻ እንደፈለገ ማውራት የለበት ነው። እረድ ፍረት እኮ አንዳንዴ አላህ አላህ ይቀዛዝን ማለት እንደሆነ አሳየን። ከፍተ ትልቁ ላይ ነ አንተ ላለመሆኑ አብያ ደህና ለመሆኑ ከፍተ ማሳየት እ ጥብቅባል አሳይሽ። በቃ ቅድም እንደነገርኳቸው የመጨረሻ ሰገጥ ነው። ልጁም ማለት ፕሩፍ ማቅረብ ያለበት ማን ነው? ይህን ነገር አይደለም ብሎ ነህ ብሎ ሲከራከር፣ ለዛ ነገር ደግሞ መረጃ ማቅረብ ያለበት ተናጋሪ ግለሰብ። ሙጃሄድን ታውቀዋለህ? ሙጃሄድን አውቀዋለሁ፣ ግን የእናንተ ሙጃሄድ ደግሞ ለብቻ ስለወጣ እንዴት ብዬ የእናንተ ሙጃሄድ አውቀዋለሁ። የእኛ ሙጃሄድ ማን ነው? አንተ የምታውቀው ሙጃሄድ ማን ነው እስኪ ንገረኝ። ያረሳ ሙጃሄድ ነው እያልክ ስትወጣ ነው የምትውለው። እንዴት ብዬ አውቀዋለሁ። ሙጃሄድ የሰው

ምን ታዲያ እሱ ሰለፍዬ ነው? ሰለፍዬ ባሉት ነው እኮ እኛ የምንመራው እንመራው። አራት ሰለፍዮች ባላሉት እኮ መከተል ቢድ ቢዲአ ነው። ስለዚህ እሱን ሙጃሂድን አትቀበለውም። የእብኑ ዐባስ ተማሪ ነው። ቡኻሪ ላይ ተቀምጧል። ቡኻሪን አትቀበለው። ስለሳያው ተጨማሽ ነገርኩ እኮ አራቱ ከሊፋዎች እንትን ብለው ተሆነ ችግር የለም እቀበላለሁ። ከዛ የተቀረ ቢዲአ ነው። እንግዲህ ሙጃሂድን ያመጣለታል። ጀለስ ደግሞ አያረፍም። ምንም ማለት ነው እና እባካቸው እዛ ሱፍያና አህባሽ ዘንድ ያላችሁ ወንድምናቶች አይቶች፣ ከጠላቻ ወጣችሁ ነገራቶችን እንዴት ነው ብላችሁ ለማየት ለመገምገም ሞክሩ። የሆነ ሰላታን ሰላትን ከአርሾ በላይ ነው የምንሰግደው የሚሉ ቃልቻዎችን አተስሙ። ገሪባዎችን፣ የጫት ገሪባ እንዳበደ ሰው ዘው መንደር ለመንደር መሲድ ለመሲድ የሚዞር አሊም አይደለም ይየል ቢሆን እንጂ ወይም ደግሞ እብድ ቢሆን እንጂ የሰውዬ አማኔል መግባት አለበት እንጂ ለእናንተ እውቀት ኢልም እንዲኖራችሁ አያረግ እና ከእንዲህ አይነት ሰው ራቁ፣ ከጥላች አረቃችሁ ነገራቶችን ለማስተንተን ሞክሩ። ሌላው ደግሞ የሃድራ ሴት ወይም ደግሞ የእሽቅ ያው በነሱ አባባል እሽቅ ማለት የዝሙት መናኸሪያ ነው። በነገራችን ላይ እሽቅ ይባልና ከዛ በኋላ ጣራው ተቀዳለ እንደፈለክ ማለት ነው፣ እየዘለልክ ምናምን ነገር ሀጅነቢ ሴት በሙሃባ ብለህ ታቅፋታለህ፣ ሙሃባ ነው። ልክ ሪስታንት አለም ላይ አንዳንድ አዳራሽ ላይ ካያችሁ በተለይ ውጮች ላይ ምንድን ነው የሚደረገው? የሆነ አዳራሽ ላይ ይሰበሰባሉ፣ ከዛ በኋላ ደግሞ የመንፈስ ቅዱስ ስጦታ ወይም ጸጋው እናንተ ላይ ሲወርድ ይላሉ። ከዛ ሴቶች ጋር ትሳሳማላችሁ ምናምን ነገር። ይህ በቲክቶክ በተለያዩ ሚዲያዎች ላይ አይታችሁ ሊሆን ይችላል። ግን ሰርጉን እስኪ እንመልከተው። ጉድ ማጨብጨባውን ለወንድ ልጅ ይፈቀዳ ሳይ የሆነ ሀዲስ አለ። ማጨብጨብን የሚከለክሉ በርካታ ሀዲሶች አሉ። ዛሬስ ሰለላ ሰለላ ምናምን እየተባለ ቹፕ ቹፕ ቹፕ ይላሉ። የመካ ሙሽኮች ተግባር ነው በነገራችን ላይ አላ ሲኮነናቸው ምንድነው የሚለው ቁራን ላይ ቤቱ ዘንድ መካ ውስጥ ኢባዳቸው አምልኳቸው ማፋጨትና ጨብጨባ እንጂ ሌላ አልነበረም። በሰርግ ቀን ግን መጫወት የነበረባት ማናት? ሴት ልጅ ዛሬስ ወንድ ልጅ መውሊድ ላይ ስትገናኝ ጊዜ ከዛ ሰርግ ላይም እንዲህ ይሆናል፣ አለ አንዱ ኮሜንት። እውነታችሁ ነው። መውሊድ የሚባለው እንዲህ አይነትን ፈሳድ ያለበት እንደሆነ ማመናችሁ አንድ ትልቅ ነገር ነው። ይህ ብቻ አይደለም። ይህን ደግሞ እንመልከተው እስኪ በጣም ስላሳቀኝ እንመልከተው።

ይህን ቪዲዮ ደግሞ እንመልከተው። ስታዩቸው ሙስሊሞች ናቸው። ከዛ አይሎጋ አይሎጋ ነው ምናምን ነገር ይላሉ። እንግዲህ አላህ ሁላችንም የሚያስተካክለን ማለት ነው። ሌላው የመጨረሻ ቪዲዮ የምንመለከተው ኮፍያችንን የምናወልቅና ዲኖ የአእምሮ ሄደ በጣም ጅ ነው ለጎብኚዎች ክፍት ነው። አይ ብሊቭ ገብታችሁ መገብኘት ትችላላችሁ። ከዚህ በኋላ የሚፈጠረውን ወይም የሚናገረውን ንግግር ልብ ብላችሁ አዳምጡ። ከዛ በኋላ እራሳችሁን ፈተሹ፣ ከኔ ጭምር ማለት ነው። እኔ ሀይቃ ይህን ቪዲዮ አንድ ወንድሜ ነው ሼር አድርጎልኝ አቡ ሰላየው ምናምን ነገር አለ። ወላይ ሳየው ጊዜ በጣም ነው የተረበሽኩት፣ ሀይቃ ማለት ነው። እንዲ እንዲ ብዬ መናገር አልፈልግም እና የሆነ እንባችሁ ይተናነቃል ሃይቀ ማለት ነው። አላህ አይደለም እስልምና አላህ ምን ያክል ቢወደን ነው ምን ያክል ቢወደን ነው እስልምና የሰጠን ብላችሁ አላሁ ሱብሃነሁ ወተዓላ እንድታመሰግኑበት የሚያደርጋችሁ ቪዲዮ ነው። ልጁ እንግዲህ አልባንያ ነው አይ ቲንክ እንደዛ የሚባል ሀገር ነው እና ውጭ ሀገር ላይ ምን አለ ሰዎች የሚጎበኟቸው መስጊዶች አሉ። ነን ሙስሊምም ክርስቲያን ሊሆን ይችላል፣ አይሁድ የተለያዩ ሰዎች ይጎበኙታል። እና አጋጣሚ ሆኖ የሰላት ወቅት ነበረ። አይ ቲንክ ዙሁር ይሁን አስር ብቻ የደረሰው አዛን ሲደረግ ጊዜ የተናገረው ንግግር በጣም ነው የገረሚ ወላሂ። አለ አይደለም ልቤ እኔ ራሱ ማለት ነው ይሁን አላ እዚህ መግለጽ አልተችልም፣ የሆነ ቃላት ያጥረኛል። እና እስቲ እንስማው ምን አይነት ሪያክሽን እንዳሳየ አዛን ሲል ጊዜ ልቤ ሲል ሰማችሁ። አላህ ዲኑን ማለት ነው በተለያዩ መንገድ ነው ሰዎች የሚያደርሰው። እኔ ወላሂ ይገረማለሁ። አንድ ጓደኛ አለኝ እና አዛን ሲደረግ ጊዜ ተመስጦ ነው የሚሰማው። እና እንዴት ነው እንዲህ የምትሰማው ምናምን ነገር ብዬ ጠየኩት። አቦሳላ በጣም ነው ደስ የሚለኝ የሆነ ውስጤ መረጋጋትን መንፈስ ይሰጠኛል አለኝ። ወላሂ ፕሮቴስታንት ነው ልጁ ማለት በጣም ነው የሚገርመኝ። ደግሞ አንድ ቀን ብቻ አይደለም ሁለት ቀን ሶስት ቀን ሁሌ በተገናኘን ቁጥር አጋጣሚ አዛን ከተባለ እኔ ያለሁበት አካባቢ መስችት ስላለ በጣም ነው የምገረምበት። እና ይህም ልጅ ማለት ነው ገና አዛን እንዳለው ልቤ ልብ እያለ ልቡ እየያዘ ነበር በዚህ ልክ ማለት። እኛስ እስኪ ራሳችን እንታዘብ። ይህም ቪዲዮ ያመጣሁት ለዛ ነው ነን የሆነ ነን ሙስኝ የሆነ ከእስልምና ውጪ ያለ ሰው ለአዛን አላህ ልቡ ላይ የሆነ የሚያሰርጽ ነገር እኮ አለ። አላህ መልእክት ነው በነገራችን ላይ ለዚህ ልጅ መልክት ጭምር ነው አላህ የላከለት፣ መልክት ጭምር ነው ራሱን እንዲፈትሽ ማለት ነው። እንዲሁም ደግሞ ሙስሊም ነን የምንል ሰዎች ራሳችን እንድንፈትሽ ጭምር ነው። አዛን ይላል አይደለ? እኛ ያለነው ግን ቲክቶክ ላይ ወይ ላይቭ ላይ ነው። ይህን አስተውላችሁ ታውቃላችሁ ብዙ ጊዜ ላይቭ እያስተማረ ነው፣ ግን አዛን ይባላል። ላይቭ ያስተምራል። የትኛው ነበር የሚቀድመው? ሰላት ነው አይደለ? አይደለም ነው ነው። ከዛ ሰላት አልፎት ምናምን ሁለተኛ ዞር ላይ ሰግዳለው። ሁለተኛ ጀም ሰላትና ወደ መዳኛና ፈላህ ወደ ምትወጣበት ና ብሎ ጥሪ ሲያደርግልህ ሙአዚኑ፣ አንተ ግን ለሰላት ምላሽ አሰጥም። ከእንዲህ አይነት ሰው ራቁ። በነገራችን ላይ ላይቭ ከፍቱ የሰላት ወቅት ሆኖ፣ በተለይ ደግሞ ይሄ አንዳንዴ የምንኖርበት አካባቢ ወይም ደግሞ ሀገር ሊለያይ ይችላል። ለምሳሌ ዩሮፕ የሚኖር ሰው አብዛኛው ጊዜ ከኢትዮጵያ ሰዓት የሶስት ሰዓት ወይም የሁለት ሰዓት ልዩነት ነው ያለን። የኛ ሶስት ሰዓት ወይም ሁለት ሰዓት ይቀድማል። አብዛኛው ዩሮፕ ሀገራቶች እንደዛ ናቸው። ከአሜሪካን ምናምን ያለው ትረዳላችሁ ምናምን። ነገር ግን ኢትዮጵያ ውስጥ ቁጭ ብሎ ኢትዮጵያ ውስጥ ቁጭ ብሎ ላይቭ ከፍቶ ከዛስ አዛን ሲል ላይቭ ላይ ቁጭ ብሎ ያስተምራል። ሰግዳችሁ ስትመጡ ላይቭ ላይ ስትገቡ ጊዜ አለ። አስር ዘሁር ላይ የከፈተው አስር ላይም አለ አይሰግድም። ሀይቀ ያሳዝናል። ይሄ በጣም ያሳዝን ነገር ነው። ከእንዲህ አይነት ሰው ራቁ። ለአዛን ጥሪ ምላሽ የማይሰጡ ሰዎች ራቋቸው፣ ከህይወታቸው አብጧቸው። እና ቀጥሎ ደግሞ የተናገረውን ደግሞ እነስማ። እግዚአብሔርን ነው የምላችሁ፣ በጣም የሆነ ነገር ተሰማኝ ታውቃላችሁ፣ በጣም ደስ ይላል፣ በጣም ከምላችሁ በላይ። ኤኒዌይ መስጊዳቸው ከጀርባ እንደምትመለከቱት ይሄንን ይመስላል። ቤተ ክርስቲያናቸውንና መስጊዳቸውን አይተናል። አሁን ደግሞ ከተማዋን እየዞርን ምን ትመስላለች የሚለውን ለማየት እንሞክራለን። ይሄ ነገር ዋው፣ ዋው በጣም ነው ደስ የሚለው ከምላችሁ በላይ። ፕላስ በጣም ነው የሚያምረው። እንደምት አሰባችሁት ልቤ ልቤ ሲል። እኛ ግን እኮ አለ አይደለም መስጂድ ውስጥ አዛን እየተባለ እኮ የተለያየ ወሬ የምናወራ ሰዎች አለን አይደል፣ መስጂድ ውስጥ አዛን እየተባለ ስለተለያዩ ነገራቶችን እናወራለን። ያው የመጀመሪያ መልእክት አስተላልፈናል። ሁለተኛ መልእክቴ ግን ምንድን ነው? መዋዚኖች አሁን የሚማርክ ድምጽ ያላቸው ልጆች አሉ። እድሜያቸው ለምሳሌ በጣም ትንሽ የሆኑ አስር አመት አስራ ሁለት አስራ ሶስት አስራ ስድስት ራሱ ሆነው ድምፃቸው በጣም የሚገርማሉ በየመስጂዱ ደረሳ ሆነው የሚቀሩ ምናምን ነገር ግን ለነሱ አዛን ሙአዚኖች እድል አይሰጧቸውም። እኔ በጣም ነው የሚገርመኝ። አሁን አንዳንድ ቦታ አይታችሁ ከሆነ ድምፃቸው ጭራሽ ነው ወላሂ የሚያስደነግጣችሁ። ድምፅ ሰምታችሁ አታውቁም፣ የሚያስደነግጥ በጣም የሚያስደነግጥ የሆነ ምን መጣብኝ ምናምን የምትሉት አይነት ድምጽ በደንብ ነው ያለው። እና ያን ነገር እንዳይሆን የሆነ ማዋዚን ለምሳሌ ለሰላሳ አመታት ምናምን በጣም ትልቅ ሆኖ አዛን የሚሉ አባቶች አሉ ማለታችሁ እኮ ጥሩ ነው፣ ግን ከናንተ የተሻለ ሰው ደግሞ ሲመጣ ጊዜ ለሱ ቦታ መስጠቱ ደግሞ አግባብ ነው ብዬ አምናለሁ። አንዳንድ ቦታ ስለምንመለከት ነው አይደለ? ትልልቅ ሰው ስለሆኑ ብቻ ማለት ነው፣ ለበርካታ ጊዜ አዛን ስላሉ ብቻ ያባታቸውን የሆነ ውርስ ይመስል ከኛ ሌላ ማይኩ ማንም ማይዝም ብለው ወደ ጸብ የሚያመሩ ቦታዎች አውቃለሁ። እኔ አካባቢ እንደዛ አይነት ነገር ተፈጥሮ ስለማውቅ ነው እና አላህን ፍሩ። አላህ አይደለም አው የሚሉ አሉ። ወላሂ ይሄ አዛን ነው ምንድን ነው የምትሉ በአንድ ደቂቃ ውስጥ የምን 30 በአንድ ደቂቃ ውስጥ አዛ የሚጨርሱ አሉ እና የሆነ አዛን ራሱ የራሱ የሆነ ስርዓቶችና ህጎች ስላሉ ያን የሚያከብር ለምን ህፃን ልጅ አይሆንም? በስርዓት የሚያምር ድምፅ ካለው ለሱ እድል ብሰጡ ታሪፍ ነው እላለው። አላሁ ስብሐነሁ ተዓላ ምንም ነገር ሳንከፍል የሰጠን እንዲንል ኢስላም በዚህ ላይ ደሞ ኖረው ጸንቶበት ደግሞ በዚህ ስልምና ላይ ከሚሞቱ ሰዎች አላሁ ስብሐነሁ ተዓላ ያደርገን። ሀዛ ወቢላይ ተውፊቅ ወሰላላ ላነቢና መሐመድ ወአለ አሊሂ ወሰሐቢሂ ወሰለም